ሰላም ሰላም ብዙ እንዲናችሁ ሰላም ናችሁ ኒ ሰላም ላይ እግዚአብሔር ይመስገን ክብሩ ይስፋ ለመድሃኒዓለም እንዴት እያደረጋችሁ ነው ስራ ጤና ቆይታ ሁሉ ሰላም በእኔ ጋ በእውነት አሪፍ ነው ሰብስክራይብ ላይክ ሼር ኮሜንት ማድረጋችሁን እንዳትረሱ እላችኋለሁ እየደገምኩ እየደጋገምኩ የምነግራችሁ ነገር በአጋጣሚ ስታገኙት እንኳን ሰብስክራይብ ማድረጋችሁን አትርሱ ቪዲዮን ላይክ ማድረጋችሁን አትርሱ እላለሁ እናማ የሆነ ወሬ ትዝ ብሎኝ ነው የመጣሁት ወደ እናንተ ትዝ አለኝና የሆነ ወሬ ላጫውታችሁ መጣሁ ልብስ እየተኮሱ ትዝ ሲለኝ ይሄን ወሬማ በቀላሉ የሚወራበት ወሬ አይደለም ብዬ ከእነ ልብስ መተኮሻዬ መጣሁ እናማ አላችኋለሁ ጎበዝ ምንድን ነው እንደዚህ መሆን ለወሬ ሟች መሆናችሁን አላውቅም ነበር። እርግጠኛ ነኝ ይሄን የምታወራ ነው እያላችሁ ልባችሁ ልቅ ብሎ ነው የሚሆነው። እና የሆን ነገር ልነግራችሁ ሳይሆን ያው ለአንዳንድ ልብስ ተኮስ ተኮስ እያደረጉ እንደዚህ ውስጥ መጣና የሆነ ወሬ ድንቅ አለብኝ ከዛ አቆየን ወሬማ ለቤተሰቦቼ ለወዳጆቼ ማቅረብ አለብኝ ብዬ የመጣሁት እና ወሬው ምን መሰላችሁ

ሄዳችሁ እዛ አንተንትል አንተንትል እያላችሁ ስትሉ የነበረ እና ውብዬና ናሂ የሚባሉ ያኔ አሪፍ የምከታተላቸው ዩቱበሮች ነበሩ። እንዲሁም በቴሌግራም ራሱ ከቱንዲ ጋር ትምህርት ምናምን ይሰጣሉ። በአሁኑ ሰዓት ግን ያሉበት ሁኔታ በጣም ከባድ ነው እየተባለ ይኸው አሉ። ግን ለምንድን ነው አንዳንዴ ሰዎች በቃ ለማሳመን ግዴታ እንደዚህ ካሜራ ደቅነን ምናምን ምናምን ነገር እንደዚህ በቃ ሰው እንዲያምንልን የምናደርገው ደግሞ ለነገሩ እኛም እናምናቸዋለን። አሁን ስለ እነሱ ጥል ምንም ያላመነ ሰው አለ እንዴ? ሰዎች ነው ቆ እንጂ ዩቱበርን አምናችሁ እናንተ እንዴት ነው የምታስቡት? ቆይ እነሱን እነሱ ታምናላችሁ። እኔም እንግዲህ ወደፊት ትልቅ ዩቱበር ልሆን ይችላሉ። አይታወቅም። እንግዲህ ፈጣሪ ነው የሚያውቀው። ተጀምሯል ፍጻሜውን ፈጣሪ እንግዲህ፣ ያው ዩቱብ ነው ዩቱብ ተከፍቷል፣ አደለም ሌላ ስም የለውም የነሱ ግን። አትማሉ ሰውን አትማሉ። ደግሞ እነሱ ባለፈውም እንደዛ ተጣልቶ ምናምን፣ ናሂ ሆቴል ሄዱ ሻንጣ ይዞ ምናምን፣ ውይ አላስገባም ብላ ምናምን እንዴ! ሲቀዘቅዝ ስራ ሲቀዘቅዝ እኮ ፕራንኩም ስንት አመት ሙሉ ፕራንክ ፕራንክ ፕራንክ ፕራንክ አሉ፣ አለቀባቸው። ባለፈው ተጣልተው እንደዛ ሆነው እንደዛ ሆነው በግድ በሳር በመከራ አለን የገቡት፣ የገባው የገባው ለካ ያኔም ና ሄን ወጣው እና ያኔ ሚስትየዋን እንዲህ ባረጋሽ አንቺ ክፉ ነሽ ምርትስ ነሽ ምናምን በጣም እያላችሁ ስሰድባት ስሰድባት፣ እንደው ቀታርጉልኝ እና እኔ ስለይትወሮች ማለት ነው አንድ ቀን እንኳን ወይ ለበር ወይ ለሚስት ተደርቤ ለምን? ድራማ ስለሆነ ድራማ እየሰሩት ስለሆነ የማይታወቁ ሰዎች መጥተው አብረዋቸው ፊልም ሲሰሩ ድራማ ነው። እሺ፣ የሚወዶች እንዲሁ በሰው ቤት እንዲሆን ረፋ አትበሉ። እንደ አለቃችሁ እኮ ጎበዝ ናማ አሁንም ድራማ ነው። ሌላ ሰው መጣይ የባሉህት መጣይ ምናምን ሄዱን ሙርት ዳላችሁባት በስመ አብ እሷ ድራማ እየሰራኝ ነው። ምን ታረጋችሁ? እሺ ቆይ እንዴ፣ ተመካክረው እየሰሩ ያለ ምንድን ነው? አንተ እንትን አንተ እንዴ ናሂ ገደል ምናምን እያላችሁ ነበረ። ደግሞ ኮሚታይችኔማ ዛሬ ነው እኮ ያየሁት። ሰሞኑን ዝም ነበር ያልኳቸው እና እነዛ ሁለት መንትኞቹ ምናምን ሄደው እና ይሄደ ምን ይመስላችኋል? ድራማ ደር ቀሰቀሰ ሰሞኑ። የለም ከእነቱ ወንዴን ጋር ምናምን ገጠሙ ምናምን አለቀ፣ በአሉም አለቀ። አሁን ደግሞ አሁን አስቡት። ና ይሄ ና ውብዬ ሲጣል እነቱ ወንዴ ፊልም እንትል ይሰራሉ ቪዲዮ። ከዛ ደግሞ እነቱ ወንዴ ትክክለኛ እንትን ይዘው መጡ ብለው እዛ ሄዳችሁ ደግሞ ታዳምጣላችሁ። ከዚህ በላይ እንዴ

ጠልቆ ገብች እኮ ናችሁ። እንዲህ አበሻ እኮ ስንባል ጠልቆ ገብ ሰርጎ ገብ እኮ ነው። ምን መሰላችሁ፣ በሰው ሕይወት እንደው ጥልቅ ብለን ማዳከር የምንወድ አበሾች እናንተ። ቢጣሉ ቢቧጨቁ ምን አሻችሁ? አሁን ደል ውስጥ እኮ ሳይን አስቆማችሁብኝ። እና ድራማ ነው ይስሩ ግን እውላቸው እናንተ ምን አሻችሁ? እውት ግን ትሳደቡ ማለት ምንም ማንም ጥፋተኛ አይደለም። እሷም ጥፋተኛ አይደለም። እሱም ጥፋተኛ አይደለም። የሚመጡትን ቪዲዮ የሚሰሩትም ጥፋተኛ አይደሉም። ለምን ነው ጥፋተኛ ያልሆነት ቪዲዮ እየሰሩ ነው? ማኔ መኔ እየሰሩ ነው። እሺ እንትችና አሁን ደግሞ ሳምንት ክፍል ስንት ደርሱ ነው? እኔ ስንት ክፍል ስንት እንደደረሰ አላውቅም ግን ዞሮ ሳምንት ደግሞ እኛ ኮ እንደዚህ ብለን ምናምን። አሁን ደግሞ ቤተሰቦቻቸው ይመጣሉ። ወይኔ ውብዬ የምንሆን ሽብኝ ምናምን ትላለች። ናሂና ደግሞ ትመጣ ነው ምናምን በቃ አሁን ዛሬነቱ እንዲሄደዋል ለናሂ ውብዬ ጋ ነገ ደግሞ ናሂን ለማናገር ይሄዳል። ወንድ ተው እንጂ ኧረ፣ እንደ ይህ ይጠፋባቸዋል። እንዴት ናት እኮ ከዛ እንደዛ ይደረግና በቃ አለቀ፣ ድራማው ያልቃል። ከዛ ደግሞ ወደያኛው ሳምንት ደግሞ፣ በነገራችን ላይ በዚ ማደንቃቸው ነገር እነ ፍርዬ እነ ቶንዴ እንደዚህ አይነት ድራማ አይሰሩም። ማርያምን ደስ የሚሉኝ ነገር በሌላ ነገር ምናምን ትልሉ ይችላሉ፣ ግን እንደዚህ ባህሌ እንደዚህ አደረገብኝ እንዲፈጣሉ ወጣ ገባ ሻንጣ ይዞ ክብር ጥሶ ምናምን አይሉም። እነ ፍርዬ እነ ቶንዴ እና ደስ ይላሉ። ግን ያው ድራማው አሪፍ ነው በእውነት ምንም አይልም። እኔ ባላየውምም እንኳን ተመችቶኛል። እንደዚህ ሰዎች ኮሜንት ላይ ሲሳደጉ ምናምን አቤት ናሂ ፈርዶብሃል። ዘንድሮ ወዳንተ የተነሱት ያው ሴቶች፣ በሴት መጨከን ትተዋል። በፊቱ ብዬ የነበረው ውርድ ጥብጥብ፣ አንቺ ፊትሽ አስታውቃል ክፉ ነሽ ክብስ ምናምን እያሉ የሚሰድባት አሁን ግን ወደ ናሂ ተዞሯል። መልካም እድል ብያለሁ ናሂ ናው ብዬ እንግዲህ እድላችሁን ሞክሩ። አሪፍ ነው አሪፍ እየሄደ ነው። በጣም እየተጫወታችሁ ነው፣ ጥሩ ነው። እኔ በበኩሌ በጣም አሪፍ ነው፣ ደስ ይላል። መልካም ድራማ ይሆኑላችሁ። ግን ርዕስ እየሰጣችሁ ርዕስ ርዕስ እየሰጣችሁ ቢሆን ግን አሁ ርዕስ እየሰጣችሁ ነው። እኳ ሆነ ቶንዴና ፍሬ ተጣልተው እንደዚህ ሆኑላ ቶንዴና ፍሬ ሄደው አስታርቅ ያስታርቁ ምናምን፣ ገና እርቅ አለ አደለ? አሁን ቶንዴና ፍሬ ደሞ አሁን ያስታርቃሉ ምናምን ጠብቃለን። ለማንኛውም መልካም እድል ይሆንላችሁ፣ ለሁላችሁም በእነሱ ስር የሆናችሁ ይሄን ድራማ ለምሰሩት መልካም እድል። ግን የመዳም ቅመሞች ሰው ህይወት ውስጥ ገብታችሁን አታዳክሩ። እሺ፣ ማዳከር ጥሩ አይደለም። ለምን መሰላችሁ? ድራማ ስለሆኑ ነገ እነሱ መጥተው ይቅርታ፣ ተመልካቾችንም ይቅርታ ጠይቅ፣ እኔንም ይቅርታ ጠይቅ ብላ ነገር እንትላ ውብዬ ስለምትመጣ ስለዛ ይህን ውዶች ረጋገሩ እንዴ፣ ቆርጠ ቆርጠ በቱ እንጂ ሰው እንጂ እና ለማንኛውም እስኪ እኔም አገር ገብቼ እንዲህ አይነት ድራማ እስከምሰራባችሁ ድረስ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ለፉ ማሮቼ፣ ፍቅሮቼ፣ ውዶች እና የኔ ቆርጦ ቀጥሎች፣ አመሰግናችኋለሁ። ስላዳመጣችሁኝ በትዕግስት ስላዳመጣችሁኝ በጣም አመሰግናለሁ። ባይ ባይ።